ሰበር ዜና የባህር በር ካላገኘን ጦርነት ይኖራል ያሉት የኡጋንዳው ፕሬዝዳንት እና የኬንያ ስጋት ሰላም ጤና ይስጥልኝ ቻናል የቤት ሰዎች ቀደም ሲል ያስደመጥኳችሁን ሰበር መረጃ ዝርዝሩ እኔ ማስደምጣችሁ ይሆናል እስከ መጨረሻው አብራችሁኝ ቆዩ የምስራቅ አፍሪካ ማህበረሰብ አባል አገራት የሆኑት ኬንያ እና ኡጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያት በከፍተኛ ባለስልጣኖቻቸው መካከል የቃላት ምልልስ ውስጥ ገብተዋል። የኡጋንዳው ፕሬዚዳንት ዩዌሪ ሙሲቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ አገራቸው በኬንያ በኩል ሕንዱ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ስጋት ቀስቅሷል። የፕሬዝዳንቱን ጠንከር ያለ ጥያቄና ፈርጣማ አቋምን ተከትሎ አንዳንዶች በምስራቅ አፍሪካ አገራቱ መካከል ወደፊት ግጭት ሊቀሰቀስ ይችላል እያሉ ይገኛሉ። ፕሬዚዳንት ሙሲቬኒ ይህንን የተናገሩት ጥቅምት 29 2018 ዓ ም በሰጡትና በአገሪቱ የቴሌቪዥን ጣቢያ በተላለፈው ቃለመጠይቃቸው ላይ ነው። ቃለ ምልልሱ የተካሄደው የምርጫ ቅስቀሳ እያደረጉ በነበረበት በአገሪቱ ምስራቃዊ ክፍል በምትገኘው ምባሌ ከተማ ነበር። ፕሬዚዳንቱ በቃለመጠይቃቸው ላይ የምስራቅ አፍሪካ ማህበረሰብ የመከላከያና የምጣኔ ሀብት ጥንካሬ ውህደትን ባብራሩበት ወቅት የባህር በር ባለቤትነት ጉዳይን አንስቷል። ሙሴቬኒ አራቱ የምስራቅ አፍሪካ ሀገራት በኢኮኖሚያቸው ስፋት መሰረት ወታደራዊና የጠፈር ምርምርን ጨምሮ የቴክኖሎጂ እድገት እንዳላቸው ተናግረዋል። አፍሪካ እንዴት ራሷን መከላከል ትችላለች? የምጣኔ ሀብት ውህደት ኢኮኖሚውን ያግዛል ሲሉ ተናግረዋል። ለዚህ ነው ለሰዎች የምነግራቸው ለምን አንድ መሆን እንዳለብን አታዩም? ምክንያቱም ኡጋንዳ የባህር ኃይል ማደራጀት ከፈለገች እንዴት ልትገነባ ትችላለች? እኛ ባህር የለንም፣ ሲሉ ወደ ዋናው ጥያቄያቸው ተንደርድረዋል። ኬንያ የኡጋንዳ ቁልፍ የንግድና የአቅርቦት አጋር ብትሆንም በጋራ የነዳጅ ማስተላለፊያ መንገድ ለመገንባት እንዲሁም የባቡር መስመር ለመዘርጋት ተይዘው የነበሩ የፕሮጀክቶች እቅዶች እስካሁን ድረስ ተግባራዊ አልሆኑም። ፕሬዚዳንቱ ይህንን በተመለከተ ሲናገሩ ማብቂያ የሌለው ንግግር ከኬንያ ጋር አድርገናል በባቡሩ መስመር በነዳጅ ማስተላለፊያ ግንባታ። ምክንያቱም አገራችን በተፈጥሮ የባህር በር የላትም። ነገር ግን ውቅያኖሱ ለኔም ይገባኛል፣ ምክንያቱም የኔ ውቅያኖስ የት አለ? ያ ውቅያኖስ ይገባኛል። ወደፊት ጦርነት ይኖረናል፣ ወደፊት ወደ ጦርነት መግባታችን አይቀርም ሲሉም ገልጸዋል። ይህ የሙሲቬኒ አስተያየት በኬንያ ውስጥ በማኅበራዊ ሚዲያ መድረኮችና በመደበኛ መገናኛ ብዙሃን ላይ የውይይትና የዘገባ ምንጭ ከመሆን አልፎ ቁጣንም እያስተናገደ ነው። በኬንያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የሆኑት ኮሪር ሲንጎይ በሰጡት ምላሽ ሀገራቸው በዓለም አቀፍ ሕግ እንዲሁም የግዛት መብትንና የተፈጥሮ ሀብትን ለሚመለከቱ የሕግ ማዕቀፎች እንደምትገዛ በመጥቀስ የኡጋንዳ መሪ ሐሳብ ከሕግ ውጭ መሆኑን አመልክተዋል። ኡጋንዳ የባህር በር የሌላት ሀገር ስትሆን ፕሬዚዳንቷ ዩዌሪ ሙሲቬኒ የባህር ኃይል ስለመገንባት ያላቸውን ፍላጎት እንዲሁም የህንድ ውቅያኖስን ያለምንም ገደብ የመጠቀም ፍላጎታቸውን ሲናገሩ በምስራቅ አፍሪካ ውስጥ አዲስ ስጋትን ፈጥሯል። ሙሲቬኒ ኡጋንዳ በባህር ዳርቻ ከሚገኙ ጎረቤቶች ኬንያ፣ እና ታንዛኒያ ጋር ወጥ በሆነ መልኩ የባህር ላይ መብት እንዳላት በመግለጽ የማይቻል ከሆነ ወታደራዊ እርምጃዎች ሊኖሩ እንደሚችሉ ፍንጭ ሰጥተዋል። የኔ ባህር የህንድ ውቅያኖስ ነው ያሉት ሙሲቬኒ አገሪቱ ያላትን የወደብ ማግኘት ጥያቄ ፍለጋ ከዲፕሎማሲ ይልቅ የብሔራዊ መብት ጉዳይ አድርገው አቅርበዋል። እንዲሁም ውቅያኖሶችና ወደቦች መላውን ሀጉር ማገልገል አለባቸው በማለት አንዳንድ የባህር በር ያላቸው ሀገራትን በራስ ወዳድነት አስተሳሰብ ተችተዋል። ሙሲቬኒና ፕሬዚዳንት ዊሊያም ሩቶ ከ2024 ጀምሮ ከምዕራብ ኬንያ ኤልዶሬት ተነስቶ የኡጋንዳና ዋና ከተማ ካምፓላ የሚደርስ የነዳጅ ማስተላለፊያ ለመዘርጋት ንግግሮች አድርጓል። በመጋቢት 224 ኬንያ የኡጋንዳው ብሔራዊ ነዳጅ ድርጅት የኬንያ ነዳጅ ማስተላለፊያን በመጠቀም በሞምባሳ በሞምባሳ ወደብ በቀጥታ የተጣራ ፔትሮሊየም እንዲያስገባ ፍቃድ ሰጥታለች። የዚህ ውሳኔ ዓላማ የነበረው በኡጋንዳ ያለውን የነዳጅ ዋጋ ዝቅተኛ ማድረግ ነበር። ዘስታር የተሰኘው የኬንያ ጋዜጣ ይህ ኬንያ የኡጋንዳ የንግድ መስመርን ተቆጣጥራ መቆየቷ የፈጠረው የከረመ ብሶት ነው ሲል ዘግቧል። በኬንያ የኡጋንዳ የንግድ መስመሮችን በመቆጣጠር ላይ ያለውን ጥልቅ ብስጭት የሚያንጸባርቁ ናቸው ብሏል። አያይዞም የክልላዊ ውህደት ጥሪዎችን ሲያቀርቡ የነበሩት ፕሬዚዳንቱ ድምፀታቸው መቀየሩ ትዕግስት ማጣታቸውንና በኬንያ ላይ የከረመ ስጋቶች እንዳላቸው ያሳያል ብሏል። በተጨማሪም ማስተያየታቸው ከኤልዶሬት እስከ ካምፓላ ያለ የነዳጅ ማስተላለፊያ መስመር ዝርጋታና እንደ ሚጊንጎ ደሴት ባሉ የቆዩ ዝግቦች ላይ ውጥረት መኖሩን ያሳያል። ሌሎች የኬንያ ጋዜጦችም ይህ የፕሬዝዳንቱ ንግግር የመጣው ኬንያ የኡጋንዳን የንግድ መስመር ተቆጣጥራ መቆየቷ የፈጠረው የከረመ ብሶት ነው ሲሉ ዘግቧል። ኡጋንዳ የባህር በር የሌላት ሀገር ስትሆን ፕሬዚዳንቷ የባህር በር ስለማግኘት የሰጡት አስተያየት በባህር በር የማግኘት ጉዳይ ወደፊት ከኬንያ ጋር ጦርነት ልትገባ ትችላለች የሚል ፍራቻ ቀስቅሷል። የኡጋንዳው ፕሬዚዳንት ዩዌሪ ሙሲቬኒ በኬንያ ላይ ያነጣጠረ በመሰለ የተሸፈነ ስጋት ውስጥ ወደፊት ወደ ህንድ ውቅያኖስ መግባትን ለማረጋገጥ በምስራቅ አፍሪካ ማህበረሰብ ውስጥ ስለሚደረጉ ጦርነቶች አስጠንቅቀዋል ሲል ዘስታር ጋዜጣ ዘግቧል። ኡጋንዳ የባህር በር የማግኘት ጥያቄ ስታቀርብ ይህ የመጀመሪያው አይደለም። እንደ አውሮፓውያኑ በ 1970 ዎቹ በአምባ ገነኑ በኤዲ አሚን ዳዳ የስልጣን ዘመን ተመሳሳይ ጥያቄዎችና ዛቻዎች ኬንያ ላይ ተሰንዝረው ነበር። በአውሮፓውያኑ የካቲት 1976 ኤዲ አሚን የኬንያን ሰፊ ክፍል በኃይል ጠቅልሎ ለመያዝ ዝታው ከናይሮቢያ በ32 ኪሎ ሜትር ርቀት ላይ የሚገኝ ስፍራንም ይገባኛል ሲል ተናግረው ነበር። በተለያዩ ጊዜያት በሁለቱ ሀገራት መካከል በባህር በር የማግኘት ሰበብ የሚነሱ ውጥረቶች ግን ወደ ወታደራዊ እርምጃ አልተሸጋገሩም። ናይሮቢ ለካምፓላ የንግድ ፍላጎት ስትራቴጂካዊ ጠቀሜታ ያለው በሚል ወደ ህንድ ውቅያኖስ የሚያደርሳትን አጭር መንገድ ኪሱሙን በቪክቶሪያ ሐይቅ ላይ ከሞምባሳ ወደብ ጋር የሚያገናኘው የባቡር ሐዲድ መስመር ዘርግታ አማራጭ ሰጣለች። ኡጋንዳ ግን ሌላ አማራጭ መስመሮችን የፈለገች ሲሆን ከሆይማ ታንዛኒያ ወደሚገኘው ታንጋ ወደብ የነዳጅ መስመር ዝርጋታን በጠየቀው ይህም ውጥረትን ፈጥሮ ቆይቷል። የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ ልጅ ሙኪዚ ካይኔሩ ጋባ በ2022 ጎረቤት አገር ኬንያን ወራለው የሚል ሀሳብ መሰንዘራቸውን ተከትሎ አባታቸው ሙሴቬኒ ጣልቃ ገብተው ይቅርታ መጠየቃቸው የሚዘነጋ አይደለም። ኡጋንዳ ከታንዛኒያ ጋር በተናጠለ አራት ቢሊዮን ዶላር የሚያወጣ የድፍድፍ ነዳጅ ማስተላለፊያ መስመር እየገነባች ነው። ይህ የነዳጅ ማስተላለፊያ መስመር 1443 ኪሎ ሜትር የሚረዝም ሲሆን ከዳሬ ሰላም ወደብ የሚነሳ ነው። ስልጣን ላይ ከወጡ 40 ዓመት ሊሞላቸው የተቃረቡት የ81 ዓመት አዛውንት ሙሲቬኒ በቀጣይ ዓመት ለሌላ ዙር የስልጣን ዘመን ለምርጫ ይቀርባሉ። በዚህ ጊዜ እንን የባህር በር ጉዳይ ማንሳታቸው የህዝብ ትኩረትና ድጋፍን ለማግኘት የታለመ ነው የሚሉ ታዛቢዎች ቢኖሩም አገራቸው ከኬንያ ጋር ባላት መልካም ግንኙነት ላይ አስጊ ጥላ አጥልቶበታል።